አርዕስተ ዜና ኢትዮጵያና ቻይና በፍርደኞች ማዞር እና በወንጀለኞች ጉዳይ ዙሪያ በትብብር ለመስራት ተስማሙ በፍትህ ሚኒስትሯ ሃና አሪያ ስላሴ የተመራው ልኡክ በቻይና ጓንጁ ከተማ በሚካሄደው የቻይና አፍሪካ የአቃቢያነ ህግ የትብብር ፎረም ላይ ለመሳተፍ ወደ ስፍራው አቅንተዋል ዝርዝር ይዘናል በኢትዮጵያ ለሚገኙ ከተሞች በቀን 9.2 ሚሊዮን ሊትር ነጭ ናፍጣና 3 ሚሊዮን ሊትር ቤንዝል ለማቅረብ እየተሰራ መሆኑን የነዳጅና ኢነርጂ ባለስልጣን አስታወቀ። ባለስልጣኑ የነዳጅ ውጤቶች የገበያ ድርሻን ቀመርን ይፋ አድርጓል። ነግራችኋለን። የሱዳን ቀይ መስቀልና ቀይ ጨረቃ ማህበር በሰሜን ኮርዶፋን አካባቢ አምስት በጎ ፈቃደኛ የሚሰጡ ሰዎች ሕይወት እንዳለፈ አስታውቋል። ማህበሩ ይህ ችግር የተፈጠረው የሱዳን ፈጥኖ ደራሽ ኃይሉ አካባቢውን ከተቆጣጠረ በኋላ መሆኑን ገልጿል። ተጨማሪ ይዘናል። በዩክሬን ጥቃት ሳቢያ የሩሲያ የነዳጅ ማጣራት አቅም በ20 በመቶ መቀነሱ ሰምቷል። የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ ከምዕራባውያን መንግሥታት የተገኘ መረጃ መጥቀስ ዩክሬናውያን የረጅም ጊዜ ጥቃቶች የሞስኮ የነዳጅ ማጣሪያ አቅምን መቀነሱን የተናገሩ ዝርዝሩን እነግራችኋለሁ። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ የያዝላችሁ ዜናዎች ተጀምረዋል። ከዜናዎቹ ጋር ሚኪያ ሳይሌ ነኝ። ኢትዮጵያና ቻይና በወንጀል ጉዳዮች በትብብር ለመሥራት ተስማሙ። ኢትዮጵያና ቻይና በፍትህ ዘርፍ የአቅም ግንባታ ሥራዎች ዙሪያ የተፈረሙት የመግባቢያ ስምምነት በመተግበር ትብብራቸውን ይበልጥ ለማጠናከር ተስማምተዋል። በፍትህ ሚኒስትሯ ሀና አሪያ ሥላሴ የተመራ ልኡክ በቻይና ጓንጁ ከተማ በሚካሄደው የቻይና አፍሪካ የአቃቢያን ሕግ የትብብር ፎረም ላይ ለመሳተፍ ወደ ስፍራው አቅንተዋል። ሚኒስትሯ ከፎረሙ አስቀድሞ ከቻይና ሉዓላዊ ህዝብ ጠቅላይ አቃቢ ሕግ ዩንግ ዩንግ ጋር ተወያይተዋል። በውይይታቸውም ኢትዮጵያና ቻይና በፍርደኞች ማዘዋወር፣ በወንጀል ጉዳዮች ዙሪያ በትብብር ለመስራት የደረሱ ባቸውን ስምምነቶች ለመተግበር ቁርጠኛ መሆናቸውንም አረጋግጠዋል። የሁለቱ ሀገራት የፍትህ ሚኒስትሮች የፍትህ ዘርፍ የአቅም ግንባታ ስራዎች ለመስራት የመግባቢያ ስምምነት መፈራረማቸውን በማስታወስ በቀጣይ በበለጠ በትብብር ለመስራት መስማማታቸውን ሚኒስትሩ ለፋና ገልጸዋል። የግሉ ዘርፍ የኢነርጂ ፍላጎት በዘላቂነት ለማሟላት ሊሰራ ይገባል። የውሃና ኤነርጂ ሚኒስቴር በኢትዮጵያ ያለውን ኤነርጂ ፍላጎት በዘላቂነት ለማሟላት የግሉ ዘርፍ ሚና ይላቅ በመሆኑ ተሳትፎ ማጠናከር እንደሚገባ አስታወቀ። ሁለተኛው የውሃና ኤነርጂ ሳምንት አውደ ርዕይ እና ፓናል በሳይንስ ሙዚየም እየተካሄደ ይገኛል። በዚያ አውደ ርዕይ ላይ በሀገር ኢኮኖሚ እድገት ኢነርጂ ሳይ መሆኑን ያብራሩት የውሃና ኤነርጂ ሚኒስትር ዴኤታ ዶክተር ሱልጣን ወሊ ናቸው። በኢትዮጵያ በአብዛኛው ህብረተሰብ የማገዶ ተጠቃሚ በመሆኑ የእጽዋቶች መጠን እንዲቀንስ፣ የአየር ንብረት ለውጥ ጫና እንዲጨምርና የአፈር መሸርሸር እንዲባባስ ማድረጉንም ገልጸዋል። ይህም ምርታማነት ላይ አሉታዊ ተጽዕኖ በማስከተል የምግብ ዋስትና የማረጋገጥ ሂደትን ከማደናቀፍ ባለፈ በጭስ ምክንያት የበሻ ተጋላጭነት እንደሚጨምርም ተናግረዋል። የኢነርጂ አቅርቦት እየተሻለ መምጣቱን የገለጹት ሚኒስትር ዴታው ፍላጎትን ለማሟላት መስራት እንደሚያስፈልግ አመላክተዋል። በቀን 9.2 ሚሊዮን ሊትር ናፍጣ ይቀርባል ተባለ። በኢትዮጵያ ለሚገኙ ከተሞች በቀን 9.2 ሚሊዮን ሊትር ናፍጣና ሶስት ሚሊዮን ሊትር ቤንዚን ለማቅረብ እየተሰራ መሆኑን የነዳጅና ኢነርጂ ባለስልጣን አስታወቀ። ባለስልጣኑ የነዳጅ ውጤቶች የገበያ ድርሻ ቀመር ሚፋ አድርገዋል። የባለስልጣኑ የነዳጅና ኢነርጂ ገበያ ጥናትና የታሪፍ መሪ ስራ አስፈጻሚ ተወካይ አቶ ሞላ ካሳሁን፣ የነዳጅ ውጤቶች የገበያ ድርሻ ከዚህ ቀደም የተለያዩ ችግሮች እንደሚስተዋልበት አነስተው። ይህም በጅቡቲ ወደብ ነዳጅ የማከማቸት ውስንነት፣ ከተርሚናል ዲፖዎችና ከተሽከርካሪ የመጫን ፍጥነትና የአቅም ማነስ የትራንስፖርትና ሎጂስቲክስ ውስንነት በሁሉም አካባቢዎች የተረጋጋ የነዳጅ አቅርቦት ስርጭትና የከተሞች የገበያ እንቅስቃሴ መሰረት ያደረገ የገበያ ድርሻ ቀመር አለመኖር፣ የነዳጅ አቅራቢ ድርጅቶች የጭነት አስተዳደር ስርዓት ግልጽነት የፍትሐዊነት ችግር ያለበት መሆኑ የነዳጅ ስጣት ተቀረበ በኋላ ተቋማት በኩል የሚስተናገዱበት አሰራር አለመኖሩ፣ በዘርፉ የሚስተዋሉ ተግዳሮቶች እንደነበሩም አንስተዋል። እንደ አዲስ ተከልሶ ይፋ የተደረገው የነዳጅ ጤቶችን የገበያ ቀመር ሁሉም ከተሞችና ማደያዎች በመጫን በልካቸው ነዳጅ እንዲያገኙ፣ የተረጋጋ የነዳጅ አቅርቦት እንዲኖር፣ ግልጽና ምቹ የገበያ ተደራሽነት ስርዓት ስርዓት በመዘርጋት ህገ ወጥነትን ለመከላከል በተደጋጋሚ በህብረተሰቡ የሚነሱ ጥያቄዎች መመለስ ያስችላልን ብለዋል። በአዲሱ ቀመር መሠረት በኢትዮጵያ ለሚገኙ ከተሞች በቀን 9.2 ሚሊዮን ሊትር ነዳጅ ነጭ ናፍጣና 3 ሚሊዮን ሊትር ቤንዚን ለማቅረብ መታሰቡን የገለጹት አቶ ሞላ የቀጥታ ተጠቃሚዎች በአዲሱ የገበያ ድርሻ በመደበኛ ከሚቀርቡ ተለይቶ 1600 በቀን የሚደርሳቸው መደረጉንም አንስተዋል። ለኮንትሮባንድ ተጋላጭ የሆኑና በኮታ የሚተዳደር ከተሞች 600 ነጭ ናፍጣ፣ 500 ቤንዚን እንዲቀርብላቸው ቀሪው ደግሞ በሰባት ምድቦች ለተደደሉት ከተሞች እንዲከፋፈል ተደርጎ ስሌት መሰራቱንም ተናግረዋል። ኢንፊኒክስ ኢትዮጵያ እና ተግባረ ዕድ ፖሊቴክኒክ ኮሌጅ አብረው ለመስራት ተስማሙ። ኢንፊኒክስ ኢትዮጵያ እና ተግባረ ዕድ ፖሊቴክኒክ ኮሌጅ በተማሪዎች ስልጠና እንዲሁም በሌሎች ጉዳዮች ዙሪያ በጋራ ለመስራት የሚያስችላቸውን ስምምነት ተፈራርመዋል። ኢንፊኒክስ ምርቶችን ማስተዋወቅና ተማሪዎችን በተግባር ላይ የተመሰረቱ በበቁ ባለሙያ የታገዙ ስልጠናዎች እንዲያገኙ ማድረግ የስምምነቱ ዓላማ መሆኑን የአዲስ አበባ ተግባረ ዕድ ፖሊቴክኒክ ኮሌጅ ዋና ዲን ተስፋዬ አድማሱ ለጣቢያችን ገልጸዋል። የኮሌጁ ተማሪዎች ወደ ኢንፊኒክስ ኢትዮጵያ የማምረቻ ቦታ በመሄድ ጉብኝትና ስልጠና እንደሚያገኙም ተናግረዋል። ኮሌጁ የሚያሰለጥናቸው ተማሪዎች በኢንዱስትሪው ዘርፍ የሚሰማሩ መሆናቸውን የገለጹት ዲኑ ከሌሎች ኩባንያዎች ጋርም ተመሳሳይ ስምምነቶች ለመፈጸም እየተንቀሳቀሱ መሆኑን ጠቁመዋል። ሞባይል ቀፎን፣ ቴሌቪዥን ጨምሮ የተለያዩ ኤሌክትሮኒክስ ውጤቶችን የሚያመርተው ኢንፊኒክስ ኢትዮጵያ በበኩሉ በትምህርት ላይ ኢንቨስት ማድረግ ፍላጎት እንዳለውም አስታውቋል። በሱዳን ቀይ መስቀልና ቀይ ጨረቃ ሰራተኞች ተገደሉ። የሱዳን ቀይ መስቀልና ቀይ ጨረቃ ማህበር በሰሜን ዳርፉር አካባቢ አምስት የበጎ ፍቃድ የሚሰጡ ሰዎች ሕይወት እንዳለፈና ሶስት የሚሆኑ መጥፋታቸውንም ገልጿል። ተቋሙ አክሎም የበጎ ፍቃድ አገልግሎት ሰራተኞቹ ሕይወታቸው ያለፈውና ሊጠፋ የቻሉት የሱዳን ፈጥኖ ደራሽ ኃይሉ አካባቢውን ከተቆጣጠረ በኋላ መሆኑንም ገልጿል። ጥቃት የደረሰባቸው የበጎ ፍቃድ ሰራተኞቹ ባራ በተባለችው በሱዳን ከተማ ምግብ ሲያከፋፍሉ እንደነበር በመግለጫው ተናግረዋል። ይህ ክስተት ከመከሰቱ በፊት ከሰራዊት መኮንኖች አንዱ የቀይ መስቀልና ቀይ ጨረቃ ሰራተኞችን ሲደበድቡና የሱዳን ሱዳን ጦርነት ተደግፋላችሁ በሚል ሲዝትባቸው የሚያሳይ ምስል ተሰራጭቶ እንደነበር ሱዳን ትሪቡን ዘግበዋል። ሰራተኞቹ የቀይ መስቀልና ቀይ ጨረቃ አርማዎችን የለበሱ እንዲሁም መታወቂያ የያዙ እንደነበሩም ተናግረዋል። ተቋሙ ጥቃቱን አስመልክቶ በሰጠው መግለጫ ለሰብአዊነት ጥበቃና ከላይ የሚሰጡ የጄኔቫው ስምምነቶችን የጣሰ ነው ሲሉ ፈጥኖ ደራሽ ኃይሉን ከሷል። ፈጥኖ ደራሽ ኃይሉ ከሱዳን ጦር ጋር ከተዋጉ በኋላ ባራ እንደተቋጠረም አስታውቋል። የመብት ተሟጋቾች ከዚህ ጊዜ ጀምሮ ሰራዊቱ በሲቪሎች ላይ በሰፊ በደልና ግድያ ፈጽሟል ብለውም ከሰዋል ተማ ብዙ ሕዝብ እንዲወጣ ምክንያትም ሆኗል ተብሏል። እስራኤል በጋዛ ጥቃት ከፈተች። የጋዛ የተኩስ አቁም ስምምነት ተግባራዊ ከሆነ ከ3 ሳምንት ባነሰ ጊዜ ውስጥ እስራኤል ሃማስ ተኩስ አቁም ስምምነቱን ጥሷል ብላ በጋዛ ላይ አዲስ ጥቃት ከፍታለች። ጥቃት የተፈጸመው ሃማስ ታጋሾችን እስራኤላውያን አስክሬን ለመመለስ ፈቃደኛ ባለመሆኑ እንደሆነ እስራኤል አስታውቃለች። እነዚህ ጥቃቶች ከተፈጸሙ በኋላ ከሃማስ ጋር ግንኙነት ያለው በጋዛ ሲቪል መከላከያ ኤጀንሲ ዘጠኝ ሰዎች መገደላቸውንም አስታውቀዋል። ስምምነቱን በማምጣት ግንባር ቀደሚነት የተጫወተችው አሜሪካ የተኩስ አቁም ስምምነት ቀጥሏልን ብላለች። የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ ድ ፈታይ ሊሆን እንደሚችል የገለጹ ሲሆን ነገር ግን እዚህም እዚያም ትንሽ ግጭቶች አይኖሩም ማለት አይደለም ብለዋል። ስምምነቱ በተያዘ ወር መጀመሪያ ላይ ከተፈረመ በኋላ በጋዛ ላይ ከአንድ በላይ ጥቃቶች ተከፍተዋል። ይሁንና እስራኤል ግን ሐማስ የቀሩትን የሞቱ ታጋቾች ለመመለስ የወሰደውን ጊዜ እርዝመት እየነቀፈችም ነው። የቱርኩ የውጭ ጉዳይ ሚኒስትር እስራኤል በጋዛ ላይ የፈጸመችው ጥቃት ከሐማስ የተደረሰውን የተኩስ አቁም ስምምነት በግልጽ የሚጥስ መሆኑንም አስታውቀዋል። ሚኒስትሩ ባወጣው አዲስ መግለጫ የንጹሀን ዜጎች ሞት እንደሚያሳስበውና እስራኤል ለተኩስ አቁም ስምምነት ቁርጠኛ እንድትሆን ጥሪም አቅርበዋል ተናግሯል። ሐማስ በበኩሉ እስራኤል የፈጸመችውን ጥቃት በማውገዝ ለሰላም ስምምነቱ ቁርጠኛ መሆኑንም አስታውቀዋል። የሩሲያ የነዳጅ ማጣራት አቅም በ20 በመቶ ቀንሷል ተባለም። በዩክሬን ጥቃት ሳቢያ የሩሲያ የነዳጅ ማጣሪያ አቅም በ20 በመቶ መቀነሱ ሰምተዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከምዕራባውያን መንግስት የተገኘውን መረጃ መጥቀት የዩክሬን የረጅም ጊዜ ጥቃቶች የሞስኮ የነዳጅ ማጣሪያ አቅም መቀነሱን የተናገሩት። ዜሌንስኪ አክለውም በሩሲያ መሬት ላይ ከ90 በመቶ በላይ የሚሆኑ ጥልቅ ጥቃቶች የተፈጸሙት በዩክሬን የተሰሩ የረጅም ርቀት የጦር መሳሪያዎች መሆናቸውንም ተናግረዋል። ዩክሬን ተጨማሪ መሳሪያዎች ለማምረት ተጨማሪ የውጭ ገንዘብ ድጋፍ እንደሚያስፈልጋትም ጠቁመዋል። የዩክሬን ጦር በሩሲያ የነዳጅ ማጣሪያ ፋብሪካዎች ላይ ኢላማቸውን ያደረጉት ጥቃቶች እየፈጸመ ይገኛል። ይችላል ። አሜሪካና የአውሮፓ ህብረት ደግሞ አዳዲስ ማዕቀቦች በመጣል የሞስኮ ነዳጅና የጋዝ ኤክስፖርት ገቢ ለመቀነስ ስለማቀዳቸው አስታውቀዋል። ውድ የሀገሬ ቲቪ ተመልካቶቻችን ለሰዓቱ ያዘጋጀንላችሁ ዜናዎች ተጠናቀዋል። ሰርቆዩ።